አቶ መሀመድ አሰፋ ጣቢያችን ካነጋገራቸው የሆስፒታሉ ተገልጋዮች መካከል ሲሆኑ ለመታከምና ለማሳከም እየመጣን ሆስፒታሉ በብዙ ችግሮች የተሞላ በመሆኑ ሌላ ችግር ይዘን እየተመላለስን ነው ሲሉ ቅሬታቸውን ይገልጻሉ። ከሽንት ቤት አኳያ ሽንት ቤት እንደምታዩት ነው። የጽዳት የተሟላ ጽዳት የለም፣ ብቻ ቤቱ ተሰርቷል፣ የተሟላ ጽዳት የለንም። ሕጻናቶች የሚተኙበት የለም፣ አዋቂ የሚተኛበት የለም። በየበረንዳው ነው የሚተኙት ይሄው የተኙትን በትክክለኛ ሕክምና ያገኙ፣ መድኃኒት ከውስጥ የለም፣ ከውጭ አምጡ ነው የምንባለው። ወባ እንዳለ ህዝቡን አስተኝቶት ነው ያለው። ቴፒ ሆስፒታል ላይ ስትመጡ አገልግሎት አሰጣጡ ህዝቡ በሚጠብቀው ልክ አይደለም፤ ምክንያቱም ካርድ አካባቢ ብትሄድ ካርድ ክፍል አካባቢ ብትሄድ ጦርነት ነው ማለት ይችላል፣ በቃ ግጭት ነው። ምክንያቱም የመጣውን ሰው በተራ ሲዞ በተራ ማስተናገድ ሲቻል በምን እነሱ የሚፈልጉትን ብቻ ነው የሚፈልጉትን ብቻ ነው የማስተናገድ ምንችሉ ስንቱ ከሩቅ መጥቶ ቅድም የመጣው ወረፋ ሲዞ ማስተናገድ ሲችሉ ፊት ለፊት የመጣው ብቻ ካጋገኙ ከዛ ከሌላው ጋር ሌላ ሲድብ እና ዛቻ ቃላቶች ነው የሚጠቀሙበት። የቴፒ አጠቃላይ ሆስፒታል ስራ አስኪያጅ አቶ ተገኝ ገቦ በበኩላቸው የቅሬታ ምንጩ በየጊዜው እያደገ የመጣው የታካሚ ብዛት መሆኑ ነው ይላሉ። ቴፒ አጠቃላይ ሆስፒታል ያው የቅርብ ጊዜ አስር በኋላ ከመጀመሪያ ደረጃ ሆስፒታል ወደ ሁለተኛ ደረጃ ሆስፒታል ያደገ ሆስፒታል ነው። ስለዚህ አሁን ባለው ሁኔታ ይሄ የታማሚ ቁጥር መጨመር የወባ ወረሽኝ ከመጨመሩ ጋር ተያይዞ እየተፈጠረ ነው። ስለዚህ ሰው ያው አሁን ወባ ታማሚ ቁጥር በመጨመሩ በድንገተኛም በሌሎች ተኝቶ መታከሚያ ክፍል አካባቢ ቁጥሩ ስለበዛ የአልጋዎች እጥረት የተለያዩ የሕክምና ግባቶች እጥረት ስላሉ ይህንን የወረሽኙን ለመግታት የመጣውን ሰው በእንደዚህ አይነት ሁኔታ አስተኝተን ነው እያክምን ያለ ነው። ከመጸዳጃ ቤትና ንጽህና ጋር ተያይዞ ለተነሳው ቅሬታ ችግሩ ከመሰረቱ ተቋሙ ሲገነባ ከጤና ጣቢያ ወደ ሆስፒታል ያደገ እንጂ በሆስፒታል ደረጃ ታስቦ የተሰራ ያለመሆኑን ተከትሎ የመጣ ችግር ነው ሲሉ ነግረውናል። አሁን የጽዳት ሁኔታን በሚመለከት ያው ይሄ ሆስፒታል ወደ ሆስፒታል ሲያድግ መጀመሪያ ጤና ጣቢያ እየነበረ ነው የቴፒ ከተማ ጤና ጣቢያ የነበረ ነው። ቴፒ ጤና ጣቢያ በነበረበት ጊዜ የነበረ መጸዳጃ ነው። ወደ ሆስፒታሉ ሲያድግም በአቅራቢያ ጤና ጣቢያው በአቅራቢያ ሽንት ቤቱ እየሆነው ስለዚህ ወደ ሆስፒታል ሲያድግ በራሱ በግንባታው ሳይሆን ጤና ጣቢያ በነበረበት ወቅት ያደገ ስለሆነ ሽንት ቤቱና ድንገተኛ ክፍል መቀራረቡ ከዚህ ምክንያት የተነሳ ነው። የቴፒ አጠቃላይ ሆስፒታል ሜዲካል ዳይሬክተር ዶክተር እንዳለው አባይ የተገልጋዮች ቅሬታ ተገቢ መሆኑን ተጋርተው የመድኃኒት እጥረቱ የተከሰተው ከሆስፒታሉ የገቢ አቅም የተነሳ መሆኑን ነው ይላሉ። ያንዳ ወደ 25 ሚሊዮን ብር ከፍለን 14 ሚሊዮን ብር ያልተከፈለ ዳለ፣ ያ ደግሞ ይብሳ። በአዲሱ አሰራር ባመጣው መመሪያ መሰረት የተበደርነውን ብር ካልከፈን ያው መድኃኒቶችን እንደማይሰጡን ነው የተነገረ እና በተደጋጋሚ ያደረግ ነው። የሸካ ዞን ጤና መምሪያ ኃላፊ አቶ እምሮ ወየሳ ሆስፒታሉ ላይ የተነሳው የሕዝብ ቅሬታ ትክክል መሆኑን ተጋርተው ችግሩን ለመፍታት እየተሰራ መሆኑን በስልክ ጣቢያችን ለጠየቀው ጥያቄ ምላሽ ሰጥተዋል። የአገልግሎት አሰጣጥ ላይ የሚነሱ ቅሬታዎችን ለማጣራት ሞክረናል። ማጣራት ሞክረን ብቻም አይደለም ከስድስት አባላት በላይ ያሉ የ ውስጥ አገልግሎት አጣሪ ቡድን አደራጅተን ዝርዝር ጉዳዮችን ከአገልግሎት አሰጣጥ አንፃር ገብቶ እንዲያዩ ካደረግን በኋላ ውስጥ ያሉ ችግሮች በሁለት ዋና ዋና ዘርፍ ላይ ተመስርቶ እንደሚነሳ ማጣራት ችለናል፣ ማለት ነው። አንደኛው ከባለሙያ አገልግሎት አሰጣጥ ወይንም በትክክል ጊዜውን ጠብቆ ሰዓቱን ጠብቆ የሚመጣውን ተገልጋይ አክብሮ አገልግሎት ከመስጠት ጋር ያሉትን ጉድለቶች ጋር የሚነሳው ቅሬታ አለ። ሁለተኛው ደግሞ በተቋሙ ውስጥ ያለው የአቅርቦት ወይንም ከመድኃኒትና ሌሎች የምርመራ ጉዳዮች ጋር የሚገናኝ ቅሬታዎች አሉ። ውስጥ ይህን ገብተን አጣርተናል። እውነቱንም እውነታም ያላቸው ቅሬታዎች መሆናቸውን ከለየን በኋላ ዝርዝር ጉዳዮችን ለይተን ይህ ችግር ያለባቸው ዲፓርትመንቶችን በትክክል ከተለዩ በኋላ የስራ አመራር ቦርዱም ጭምር ለይተን ጠርተን ስራ አመራር ቦርዱም በጉዳዩ ላይ ቁጭ ብሎ መክሮበት የማስተካከያ አቅጣጫዎችን ወስኖልናል። አሁን ስራ ጀምረናል። በቀጣይ ሆስፒታሉ በሙሉ አቅሙ አገልግሎት እንዲሰጥ ለማድረግ የቦርድ አባላት የተለያዩ ውሳኔዎችን ከማስተላለፍ ጀምሮ ምቹ ሁኔታ ለመፍጠር እየተሰራ መሆኑን ከስፍራው ያገኘ ነው መረጃ ያመለክታል።